ቤተሰብዬ እንዴ እንዴ፣ ኖር ኖር ኖር ብለናል። ኖር ማይክል ጃክሰን እንዴ ከሄርሜላ ጋር እንግዲህ መጥተዋል። ሀይ ሄርሜላ፣ ሰላም ነው። እንዴት ነሽ? እንደ ሱጤሙንም አዎ፣ ነካ ነካ ሳም፣ አዎ ወይኔ እናቴ አረ ቤተሰብዬ ማይክል ጃክሰን እንግዲህ ይኸው መጥተዋል። ትናንትና ሩቲ በጣም አናዳው ነበረ። ዛሬ እንግዲህ ከሄርሜል እያ ጋር ፋብትን እያለ መጥተዋል። ሄርሜላ ከረሚላ እንግዲህ አረ ሄርሜላ እኔ ወጣኑ ቤተሰብ ቢሰብ ያሳቀች ማለት ነው። እና በቃ ዛሬ እንደውም ቡና እያፈላች መታ ነበር። እና አሁን ደግሞ ዛሬ ከሱ ጋር መታለች ማለት ነው። እንግዲህ መልካም እንት ማለት ነው። አብርሃም እና ሄርሜላ ሰምታችሁኛል ማለት ነው። ሸብረ ባለ ምድር፣ ሸብረ ባለ ምድር። ዩቱብ እንዴ ዩቱብ ሲነጋነግ ነው ሰርቼ ሸብረባል የሚድንማ ለአብርሽ እና ለሩታ ነው። እና በቃ ይሄው እያባበሰችው ነው። አብርሽ ይዋየሽ ምን እንዲያሳያት እንደሆን አላውቅም። ደስ ብሎታል። ውይ ካልዳኔ ሙትሩታይ እኔ ተይ ብዬ ነበረ። ተይ ማይክል ጃክሰን እንደሆን ለማቃጠል አንደኛ ነው። ቤተሰብ አረ ቤተሰቤ እናንተስ ምን ተሰማችሁ? እንደ ዛሬውን ቪዲዮ ስታው ምን ተሰማችሁ? አብረሽ እንደሆነ ይኸው ግንባሩ ነው የሳመችው። እኔማ እንደዚህ ሲያገጥ አብርሃም ከንፈሩን ሊስመው ነው ብዬ እንደው እንዴት እንደተሳቀኩ። ሄርሜላ የስራሽን ይስጥሽ፣ የስራሽን ይስጥሽ ማለት ነው። ሩትዬ ቪዲዮ ስታይሁ ምልትል ነው፣ ምልትል ነው ካልዳኔ። ምትን ኮ ተይ፣ ሩትዬ ተይ፣ ወርቁንም አትመልሽ ተይ፣ መኪናውንም ብዬ ነበረ። እና እንግዲህ ነገሩ እንደ ቀጠለ ነው። በአዲስ ነገር ሄርሜላ ና አብርሃም መተዋል ማለት ነው። ማታ በአዲስ ነገር ይጠብቁን። ላይክ፣ ሸር፣ ሰብስክራይብ ከእናንተ የሚጠበቀው።